ከጦርነት የምናተርፈው ነገር አለመኖሩን ያለፉት ጊዜያት ማሳያ መሆናቸውን የፍኖተ ሰላም ከተማ ነዋሪዎች ተናገሩ። ሕግ ይከበር ሰላም ይስፈን በሚል መሪ ሀሳብ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ሕዝባዊ የድጋፍ ሰልፍ ተካሂዷል። ንጉስን ታየው ነገር ሀብት ነው። ነገር ይለማል። ሕግ ይከበር ሰላም ይስፈን በሚል መሪ ሀሳብ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ሕዝባዊ የድጋፍ ሰልፍ ተካሂዷል። በድጋፍ ሰልፉም መንግስት ለሰላም መስፈን የሚወስዳቸውን እርምጃዎች እንደግፋለን፣ የክልላችን የጸጥታ ኃይሉ ለከፈለው ዋጋ ክብር እንሰጣለን፣ ሰላሜን እጠብቃለሁ፣ ሁለንተና ብልጽግና እናረጋግጣለሁ የሚሉና ሌሎች መልእክቶች ተስተጋብተዋል። በድጋፍ ሰልፉ ላይ ተገኝተው መልእክት ያስተላለፉት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተነ ባለፉት የግጭት ጊዜያት ማህበረሰቡን ለቁሳዊና ሰብአዊ ውድመት እንዲሁም በዞኑ እየተከናወኑ ያሉ የልማት ስራዎች እንዲደናቅፉ ከማድረግ ያለፈ ያተረፍነው ነገር የለም ብለዋል። በመሆኑም ሰላም በመንግስት ብቻ የሚመጣ አለመሆኑን በመረዳት ለሰላም ልዩ ትኩረት ሰጥቶ በጋራ መስራት ይገባል ብለዋል። ከግጭቱ ጋር የተገናኘም ሆነ ያልተገናኘ በርካታ ወገኖቻችን አጥተናል ህዝባችን በሰቆቃ ውስጥ እንዲኖር ማህበራዊ መስተጋብሩ እንዲፋለስ በዞናችን ውስጥ በዚህ የለውጥ ዓመታት ያገኘናቸው ግዙፍ የአስፋልት መንገዶችን ጨምሮ ሌሎች መሰረተ ልማቶች እንዲቋረጡ ወይም እንዲዘገዩ ከማድረግ ውጭ ማንም ጥቅም አላገኘም። ዛሬ በፊታችሁ ቁመን የምንጠይቃችሁ ሰላም ከመንግስት ብቻ እንደሚመጣ ሳንጠብቅ ሁላችንም በሰላም ባለቤት እንድትሆኑ የበኩላችሁን ድርሻ እንድትወጡ የፍኖተ ሰላም ከተማ አስተዳደር ምክትል ከንቲባ ጊዜው ደጋረገ የውጭ የጠላት ተልኮ ይዘው ህዝቡን የሚያጎሳቁሉ ኃይሎች ህዝብ በቃችሁ ሊላቸው ይገባል ብለዋል። ሰላም የሁሉም ድርሻ ያለው በመሆኑ ሁሉም የበኩሉን እንዲወጣ አሳስበዋል። ለረጅም ጊዜ የአማራ ጠላት የሆኑ ኃይሎች የሚሰጧቸውን ተልኮ ይዘው ህዝባችንን በየጊዜው የሚያጎሳቁሉና የሚገድሉ ከዚህ በኋላ የፍኖተ ሰላም ከተማ ህዝብና አካባቢው በቃችሁ ሊል ይገባል። የድጋፉ ተሳታፊ የሆኑት የፍኖተ ሰላም ከተማ ነዋሪዎችም ከጦርነት የምናተርፈው ነገር አለመኖሩን ያለፉት ጊዜያት ማሳያ መሆናቸውን ተናግረዋል። በግጭቱ በርካታ ምስቅልቅሎች ማስተናገዳቸውንም ገልጸው በተለይም ጫካ ላይ ያሉ ኃይሎች የማህበረሰቡን ሁለንተናዊ ቀውስ በመረዳት የሰላም አማራጭ እንዲከተሉ ጠይቀዋል። ወንድሞቻችን ውጭ አላችሁ፣ እውነት ልንገራችሁ፣ እኔ እህታችሁ ነኝና ወደዚህ ብትመጡ መልካም ነው ብዬ ላለሁኝ ለምን እናት አባት ያለ ከኛ ጋር ነው እና እናንተ ደግሞ በጫካ ተቀምጣችሁ ራሳችሁን ከምታጠፉ እባካችሁ ከኛ ጋር ተቀላቅላችሁ ሰላምን አብረን እንዘምርላለሁ። ላለሁ አስራ አምስት ፐርሰንቱ የከተማ ኗሪ ባለበት አገር ላይ ተቀምጠን ሰማኒያ አምስት ፐርሰንቱ የአርሶ አደር ልጆች ትምህርታቸውን እንዳይማሩ ተደርጓል። ይህ ማለት ከዛሬ ሀያ አመት ከዛሬ አስር አመት በኋላ የትውልድ ጋፕ እንዲፈጠር አድርጓል። ትልቁ ማህበራዊ ግንኙነት ማለት እልቅሶና ደስታ ነው። እነዛን ነገሮች እንኳን ማድረግ ማችልበት ሰዓት ላይ ደርሰናል። እነዚህ ነገሮችን እስከ መቼ ነው የምንቀጥለው? እንደ እንደኔ ይሄ ነገር ቁሞ ጦርነት ቁሞ ሌሎች ነገሮችን የሰላም አማራጮችን አምጥተን ወደ ሰላም አማራጭ ወደ ሰላም መንገድ እንትን ብለን ሌላ ነገሮች እንኳን ታሉ በድርድርና በመነጋገር መፍታት እንደሚቻል ነው እኔ ማምን። ህብረተሰቡ በሰልፉ ያሳየውን ድጋፍ አጠናክሮ በማስቀጠል ለሰላምና ለልማት በባለቤትነት እንዲሰራም ተጠይቋል። ነገር ሀብት ነው፣ በጋራ ይለማል።